እንዴው ሰው እንተና ለልብሎ ነው፣ እንት ሊበዝ ይበጀ ቦታ ነው። እህ ምን አባታቸው ነው ደግሞ ተሰብስበው የሚዶልቱ? እንዴት ነጭ ነው ሞጭልፊት። እህ እህ የዚህ መንደር የቁም ቅዠት የቁም ቅዠት። አሁን ነው ትክክለኛ ስሜ እኔ የቁም ቅዠትህ ነኝ። ጌና ጌና ቅዥት ትንያልክ። አሟሟትክን እንኳን ሰው በውል ሳያውቅ ሆኗን እንትን ቀብር፣ ወግ፣ ልማድ፣ ሞራል፣ ይሉንታ የሚባሉ ሞራላዊ ግዴታዎች ያላደሩባት ድፍን ጭንቅላል ያባ ጨንጓር ያውራ ሞጭልፊት ሞጭልፊት፣ ደጃችንን እየተሽከረከረች ጋጣችንን ልትነጥቀን ስትዞርና ስታሸተን በጀርባችን ላይ ስትኩነሰነስና ስትኮሰኩሰን እንዲህ ዝም እንላለን? ጎበዝ፣ ይህን ሰውዬ ገምን አባት ጋ ምን ባደርጎ ነው የሚሻል? በዚህ ጭንቅ ላይ ሁነን ዛሬ ሰርግ አሰናርተናል ድንኳን ጥለናል ሆኖም ግን ድንኳኑ ተጨንቋል ርቱይ ርቱይ ሻምበል ብሎ ሻለቃ ሻምበል ነው ማን ነው ከድንኳኑ ከቤቱ ከሀብት መጉደል አይደለም ድንኳኑ የተሸበረው ጎበዝ አይደለም ጎበዝ ወይ ከልጃገረዷ ውበት ማነስ ማዕተም መጉደል መበጠስ አይደለም ጎበዝ ባላውር የመጣብን ነው ድንኳናችን የተጨነቀ ምሰሷችን የተነቀነቀ ቤታችን ማገራችን የፈረሰ ጎበዝ ወገን፣ እውነት ይችህ መንደር ወንድ አልተወለደባትም። እናንተን እናንተን የመሰለ ሸጋ ሰው አልተፈጠረባትም። ይሄ ሰርግ የሁላችን ሰርግ ነው። ነገ የእያንዳንዳችንም ድርሻ ነው። ታዲያ ይሄን ሰርግ የፈለገው ዋጋ ተከፍሎ፣ የፈለገው ጉዳይ ተከፍሎበት በወግ በልማዳችን መሰረት ቁልጭ አርገን እናሰርገዋል እናሰርገዋል። ሁላችሁም በእርግጥ ክትትል እየተደረገባል። እዚያ ቤትም ቢሆን በሴቶች በኩል ክትትል የሚያደርጉ ሰዎችን ካሰማራን ቆይተናል። ሆኖም ግን የእኛ ያላለሰለሰ ጥረት ግን አስፈላጊ ነው።

የማለምጇለው ተሸክም የሆነ እንጂ ለምዷል። እንግዲህ መቼም ሴት ተሸክሞ ወንድም ቅጭም ከባድ ያኮነው፣ ከባድ ያኮነው። አይዞህ ደርሰናል። አንያስ ዲሪ አይዞህ፣ አይዞህ እንዳይሻተጡና እንደሱ

ብ የኛ ነው። ግባ። ደህና ናት። ደህና ናት።

ሳይበልሽ ቅር የማይሄድ የለም የማይዳር የማይደር አጀብ ይ አጀብ። አሁን አልፈረሱም። እንግዲህ እንግዲህ ምን ጠበቀለ ጠብቅሎ እንግዲህ ምን አስጨፈረኝ የራሴን ሙዚቃ